ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ ከደቡብ ቴሌቪዥን በየሰዓት ወደ እናንተ የሚደርሰው ዜና ወጃችን አሁን ተጀምሯል። ዜናዎችን ወደ እናንተ እያደረስኩ ያደርጋል መኩሪያ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቀዳሚነት ወደምናየው ዜና አልፋለሁ። የሀዋሳ ከተማ አስተዳደር ምክር ቤት የከተማዋን ከንቲባ ተክሌ ጆንባን ሹመት አጸደቅም። የሀዋሳ ከተማ ምክር ቤት አስቸኳይ ጉባኤ ሁለተኛ ዙር አስረኛ ስራ ዘመን አንደኛ አስቸኳይ ጉባኤውን አካሂዷል። ኤልሳቤት ብርሃኑ ተጨማሪ አላት። የሐዋሳ ከተማ ምክር ቤት ሁለተኛ ዙር አስረኛ ዓመት የሥራ ዘመን አንደኛ አስቸኳይ ጉባኤ አካሂዷል። በጉባኤውም አቶ ተክሌ ጆንባን የሐዋሳ ከንቲባ ሹመት ምክር ቤቱ አጽድቋል። በዕለቱ ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ ተክሌ ጆንባ ከተማችንን ከወትሮ ጽዱና ውብ በማድረግ ለነዋሪዎቿና ለእንግዶቿ ምቹ ተወዳዳሪና ዘመናዊ ሆና እንድትቀጥል ከተማ አስተዳደሩ ትኩረት ሰጥቶ ይሰራልም ሲሉ ተናግረዋል። ከተማችን ሐዋሳ ለኢንቨስትመንት ለመዝናኛና ለቱሪዝም ምቹ የማያቋርጥ ዘላቂ ሰላም ያለባት ከተማ መሆኑ በብዙሃኑ ዘንድ ተመራጭ እና ተወዳጅ እንድትሆን አድርጓታል። ስለሆነም በከተማ ኢንቨስትመንት እንዲስፋፋና ሲበትነቱ እንዲቀጥል የቱሪዝም መዳረሻዎች በማዘመን እና በመንከባከብ የጎብኚዎችን ቀልብ እንዲስብ፣ ኢንቨስትመንት እንዲነቃቃ፣ በቱሪዝም ዘርፍ የመሪነት ሚናውን እንዲወጣ በልዩ ትኩረት እንሰራለን። ሕዝብ የሰጠኝን አደራ ለመወጣት በታማኝነት በታማኝነትና በቁርጠኝነት መስራት አለብኝ ያሉት ከንቲባው የከተማችን ወጣቶች የሙያ ባለቤት ሆነው በቂ ክህሎት ጨብጠው ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆኑ የስራ እድል ፈጠራ ላይ በትኩረት እንደሚሰራ ማክለዋል። ወጣቶች የስራ እድል ፈጠራ ላይ ከክልላችንም አልፈው ከሀገርም አልፎ በዓለም ደረጃ ተወዳዳሪ ዜጋ ሆነው እንዲወጡና አቅም በፈቀደ መጠን በልዩ ትኩረት እንሰራለን። የሐዋሳ ከተማ ከንቲባ አቶ ተክሌ ጆንባ አዳዲስ ካቢኔዎችን ለምክር ቤቱ አቅርቦ በሙሉ ድምፅ ጸድቋል። ኢንጂነር ቸርነት ፍላቴ በምክትል ከንቲባ ማዕረግ የሐዋሳ ከተማ አስተዳደር የከተማ ልማትና ኮንስትራክሽን መምሪያ ኃላፊ፣ አቶ ገነነ ገላሳ የከተማው እንስሳትና አሳ ሀብት ልማት መምሪያ ኃላፊ፣ አቶ ስጦታው ከንባታ የሐዋሳ ከተማ ግብርና መምሪያ ኃላፊ፣ አቶ ገዛኝ አርሲቻ የመሬት አስተዳደር መምሪያ ኃላፊ በማድረግ አጽድቋል። በመድረኩ ከቀድሞ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ጋር የስራ ርክክብ አድርገዋል። የሀዋሳ ከተማ ምክር ቤት ዋና አፈ ጉባኤ አቶ ደምሴ ዳንጊሶ ተሿሚዎቹ በተሰጣቸው ኃላፊነት የመልካም አስተዳደር ጥያቄና የአገልግሎት ችግር ይበልጥ እንደሚቀርፉ ትልቅ ተስፋ እንደ እንደተጣለባቸውም ተናግረዋል። እን ክቡር ከንቲባውም ከዚህ በፊት በሲዳማ ብሔራዊ ክልላዊ መንግስት የክልል ካቢኔ ደረጃ የእንስሳት ሀብት ቢሮ ላፊ ሆኖ እየሰሩ በነበርበት ወቅት ትልቅ ውጤትና እምርታ ያመጣበት ስለሆነ በሀዋሳ ከተማ ካንቲባነትም በምክር ቤቱ ስሾሙ በርካታ የከተማውን ችግሮችና ብልሹ አሰራሮችን ለማስተካከል ቃል የገቡበት ካቢኔውም ቃለ ማላ ገብተዋል። እሳቸውን ደግሞ በቁርጠኛ ስራ በመስራት የታዩ የሕዝብ ጥያቄዎች ብልሹ አሰራሮችን ያስተካክላሉ ብለን ነው የምንገምተው ማለት ነው። በዕለቱ የሲዳማ ክልል ከፍተኛ ባለስልጣን የምክር ቤት አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በክልሉ የቡና ሽፋን ለማሳደግ የሚያስችሉ ተግባራት መከናወናቸውን የሲዳማ ክልል እርሻ ተፈጥሮ ሀብት ልማት ቢሮ ገለጸ። ቢሮው የ2017 በጀት ዓመት አፈጻጸምና የ2018 እቅድ የሴክተሮች ጉባኤ ምርታማና ለቤተሰብ ብልጽግና በሚል መሪ ቃል የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት አካሂዷል። ምረታ ብስራኤል የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ የ2017 በጀት ዓመት አፈጻጸምና የ2018 እቅድ የሴክተሮች ጉባኤ ምርታማነትን ማሳደግ ለቤተሰብ ብልጽግና በሚል መሪ ሀሳብ አካሂዷል። በመርሃ ግብሩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አስፋው ጎኔሶን ጨምሮ ከፍተኛ የስራ ኃላፊዎችም ተገኝተዋል። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ መምሩ ሞኬ በእርሻው ዘርፍ በ2017 በጀት ዓመት ምርታማነትን ከማ ለማሳደግና ገበያን ከማረጋጋት አንጻር የተሻለ አፈጻጸም የተመዘገበበት መሆኑንም ጠቅሰዋል። ምግብ ዋስትናን ከማረጋጋት አንጻር በምን ደረጃ ላይ ነው ያለ ነው፣ የገበያን በታሳቢ አረገ አመራረትን በሚመለከት በምን ደረጃ ላይ ነው ያለ ነው፣ ለኢንዱስትሪ ጥሬ እቃ የሚሆን ምርት ከማቅረብ አንጻር በምን ደረጃ ላይ ያለ ነው፣ በዚህ ሂደት ውስጥ የስራ እድልን ከመፍጠር አንጻር እንዴት ነው የሚለው፣ ይህ እንደ ፒላር ይዘን የምንንቀሳቀሰው ስራ ነው። ከዚህ አንጻር በሰብል ልማት በቡና ልማት በበጋ መስኖ ልማት የተሻለ ውጤት የተመዘገበበት ነው። እንዲሁም ደግሞ ምርትና ምርታማነትን ከማሳደግ አንጻር የተሻለ የግብዓት አቅርቦት አጠቃቀም የነበረበት አመት ነው ብለን መውሰድ እንችላለን። የመሬት ሽፋንን በማሳደግ የሰብል ልማት ስራው ካለፉት አመታት በንጽጽር የተሻለ መሆኑን የገለጹት የቢሮ ኃላፊ የመሬት ሽፋንን ከማሳደግና ግብርናውን በቴክኖሎጂ የመደገፉ ተግባር ተከናውኗልም ብለዋል። በዋና ዋና ሰብሎች እንደ አጠቃላይ ሲታይ ግን የተሻለ የመሬት ሽፋን አለ ብለን ነው የምንወስደው። ከዚህ ጋር ተያይዞ የቴክኖሎጂ አጠቃቀምን ስናይ በመህር ብቻ ለይተን በምናይበት ጊዜ ምንም እንኳን የሲቱ እና የሲስሪ ዘር የምንጠቀምበት እድል ቢኖርም የምርጥ ዘር አጠቃቀማችን እጅግ ዝቅተኛ ነው የነበረው። በ2015-16 18% ከነበረበት በመኸር 45% ማድረስ ችለናል። ሌሎች ሴቱና ሴስር የመጠቀም እድል ስላለ በዛ የመሸፈን ስራ ሰርተናል። በበልግ የመሬት ሽፋንን በሚመለከት 72,000 ሄክታር ማሳካት ችለናል። በተለይ የግብአት አጠቃቀምን በሚመለከት 95% ምርጥ ዘር መጠቀም የተቻለበት ነው። ማዳበሪያ አጠቃቀማችንን ስናይ 319 ሺ ኩንታን መጠቀም የቻልንበት ዓመት ነው ብለን እንወስዳለን። በክልሉ የቡና ምርታማነትን የማሳደግ ስራ በትኩረት ተሰርቷል ያሉት ኃላፊውም በተለይም ቅንጅታዊ አሰራርን በማጎልበት ለማዕከላዊ ገበያ የሚቀርቡ የቡና ምርት ዝግጅት በመከናወን ላይ መሆኑ በዘርፉ የሚገኘውን ኢኮኖሚ ከፍ ለማድረግ አጋዥ ስለመሆኑም ጠቅሰዋል። የቡና ልማት ስራን ስናይ ምርታማነትን በሚመለከት ከ9 ፐርሰንት ካላለፈው በ2017 11.0 ኩንታል በሄክታር አስመዝግበናል። ይህ የተሻለ ነው። አቅርቦትን እራሱ ስናይ ለማዕከላዊ ገበያ በ2016 250 ሄክታር አቅርበን ነበር። በዚህ ዓመት 39 ሺህ ቶን ለማዕከላዊ ገበያ አቅርበናል። ስለዚህ ምርታማነት፣ ምርት እንዲሁም ደግሞ ለማዕከላዊ ገበያ የማቅረብ ስራም የተሻለ ስራ ሰርተናል ብለን ነው የገመገም ነው። ከዛ ውጪ በሌሎች ዘርፎችም ለምሳሌ በአመት ሁለት ጊዜ በላይ ማምረት ያስፈልጋል። ዘመናዊ ግብርና ነው የምንለው ይሄ ነው። በዝናብ ጥገኝነት ላይ ብቻ የተመሰረተ ስራ ግብርናን አያዘምንም። ከዚህ አንጻር 73000 ሄክታር በበጋ መስኖ ይለማል ብለን አቅደን 73000 ሄክታር ከዛ በላይ ማሳካት ችለናል። በክልሉ የምግብ ሉዓላዊነትን ለማረጋገጥ በግብርናው ዘርፍ እየተሰሩ ባሉ ተግባራት የተሻለ አፈጻጸም ከተመዘገበባቸው ዞኖች መካከል የሰሜናዊና የማዕከላዊ ሲዳማ ዞኖች ተጠቃሽ ናቸው። የሰሜን ሲዳማ ዞን ምክትል አስተዳዳሪና የገጠር ልማት መምሪያ ኃላፊ አቶ ዱሬሳ ሌዳሞና የማዕከላዊ ሲዳማ ዞን ገጠር ልማት መምሪያ ኃላፊ ለጠፈ ላንቻ በዞኑ አርሶ አደሩን የመስኖ ተጠቃሚ የሚያደርጉ የሚያደርጉ ስራዎች በመስራታቸው ምርታማነትን ማሳደግ ተችሏል። ምን ያሉት 75470 የሚያሄሉ አርሶ አደሮቻችን በመስኖ ስራ እየተሳተፉና ተጠቃሚ የሆኑበት ሁኔታ ነው ያለው ይሄም የውሃ አማራጮችን ከመለየት አንጻር ከፌዴራልና ከክልል መንግስታት ጋር ድጋፍ በማድረግ አምስት ትላልቅ የከርሰ ምድር ውሃ ጥልቅ ጉድጓድ የምንላቸው እየተጠቀሙበት ያለበት ሁኔታ ነው ያለው። ምርጥ ዘረን ባለፈው አመት ወደ 95 ፐርሰንት በላይ የተጠቀምንበት ሁኔታ ነው የነበረው። በተለይ ዳፕና ዩሪያ ከ100% በላይ ነው የተጠቀምነው። በተለይ ከአርሶ አደሩ ጋር ባደረግነው ርብርብ የተሻለ ቴክኖሎጂ ተጠቅመን ያለፍንበት አመት ብለን ነው የምንወስደው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ የ2017 በጀት አመት አፈጻጸምና የ2018 እቅድ የሴክተር ጉባኤ ባደረገበት መድረክ የተሻለ አፈጻጸም ላስመዘገቡ ዞኖች እውቅናም ተሰጥቷል። ዳኞችና አቃቢጎች በተለያዩ ጊዜያት ከሚወጡ ህጎች ጋር በመተዋወቅ የራሳቸውን ግንዛቤ ማዳበር እንዳለባቸው የወላይታ ሶዶ ዩኒቨርሲቲ የህግ ትምህርት ክፍል አስታወቀም። ዩኒቨርሲቲው ከዞን ከፍተኛ ፍርድ ቤትና ከፍትህ መምሪያ ጋር በመቀናጀት ለዳኞች አቃቢ ህጎችና ለፍትህ ተቋማት የአቅም ማጎልበቻ ስልጠና በሶዶ ከተማ ሰጥቷል። ዝርዝሩን የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ አድርሶናል። ፈቃዱ ጉግሳ እንደሚከትል ያቀርበዋል። የወላይታ ሶዶ ዩኒቨርሲቲ የህግ ትምህርት ክፍል ዲን የሆኑት ዶክተር ቅዱስ መስቀሌ እንዳሉት ዳኞችና አቃቤ ህጎች በተለያዩ ጊዜያት ከሚወጡ ህጎች ጋር መተዋወቅና ግንዛቤ ማዳበር አለባቸው። አሁን ላይ ለሀገሪቱ ፈተና የሆነውን የሙስና ወንጀል ምርመራና ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው እንዲሁም በአጠፋው አካል በተገቢው መንገድ ምርመራ ተደርጎ ችሎት ተከናውኖ ውሳኔ እንዲሰጥበት ለማስቻል ስልጠናው ወሳኝነት እንዳለው ዶክተር ቅዱስ አብራርተዋል። ተጠጣሪ ይኖራል የፍትህ አካላት አቃቢያነ ህግ ያሉ መንግስትን ወክለው የሚከራከሩ ፍርድ ቤቶች ደግሞ እነዚህን አካላት ሁለቱን ባላንስ በማድረግ ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው፣ በሌላ መንገድ ደግሞ ያጠፋ አካል ደግሞ በተገቢው መንገድ ምርመራ ተጋጅ ችሎች ተከናውነው ፍርድ ቤቱ በገለልተኝነት ውሳኔ እንዲወስኑና ለዜጎች ትምህርት እንዲሆኑ ለማስቻል ነው። የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሙልቀን ታደሰ በበኩላቸው የሙስና ወንጀል የቅጣት አወሳሰን በመመሪያ ቁጥር 3 ህዝባር 2017 ሰኔ 26 ቀን የጸደቀ ሲሆን ከሐምሌ 1 2017 ጀምሮ ተፈጻሚ እንዲደረግ መደረጉን ተናግረዋል። የቅጣት አወሳሰን መመሪያ ቁጥር 3 ህዝባር 2017 ሰኔ 26 ቀን 2017 ዓ ም የጸደቀ ሲሆን ተፈፃሚ መሆን የጀመረው አም 11 21ሰ ጀምሮ ነው። መመሪያው መሠረታዊ የቅጣት ፍልስፍና መርህን የሚቀበልና የቅጣት መወሰኛ ቀመር የሚያስቀምጥ በመሆኑ ውሳኔዎች ተገማች፣ ወጥ እንዲሆኑ የሚያስችል ነው። የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ እንዳሉት ስልጠናው በዋናነት የፍትህ አካላት አዳዲስ የሚወጡ ሕጎችን እንዲያውቁ ግንዛቤ እንዲኖራቸው ያደርጋል። አዳዲስ የሚወጡ ሕጎችን ለማስተዋወቅና ባለሙያዎች በዚህ ዙሪያ ግንዛቤ እንዲኖራቸው ማድረግ ነው። ስለዚህ ይሄን ግብ የዛሬ ስልጠና መጥቷል ብዬ ነው ማስበው። ከዛ ባሻገር አሁን የተሰጠውን ስልጠና ተግባራዊ ለማድረግ ቁርጠኝነት የሚፈልገው ዲሲፕሊን ወይንም ስነምግባር የሚያስፈልገው በተለይ ስልጠና እየተሰጠ ያለው ኢኮኖሚ ነክ በሆኑ ወንጀል ጉዳዮች ዙሪያ ትኩረት ባደረገ መልኩ ነው። ባለሙያዎች የተሰጠውን ስልጠና ተግባራዊ ለማድረግ ቁርጠኝነትና ስነ ምግባር ያስፈልጋል ያሉት ኃላፊው ስልጠናው በኢኮኖሚ ጉዳዮች ትኩረት ያደረገ መሆኑን አብራርተዋል። የወላይታ ዞን ከፍተኛ ፍርድ ቤት ዳኛ አቶ መሰለ መንግስቱ እንዳሉት ዳኞች ህጉን ጠንቅቀው የሚያውቁ ቢሆንም ስልጠናው ተጨማሪ እውቀትና ክህሎት የሚያስገኝ ነው። የወላይታ ዞን ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ አዳነች አስፋው በበኩላቸው የሀገሪቱ ህገ መንግስት እንዳልተሻሻለና በነበረበት እንዳለ ገልጸው በተሻሻለው የጸረ ሙስና የቅጣት አወሳሰል ላይ ውሳኔ ለመስጠት ስልጠናው ማገዙን አብራርተዋል። ከዚህ ከቅጣት አወሳሰል መመሪያ ላይ ህግ የራሱ የሆነ ጸረ ሙስና ቅጣቱ ቅጣት ላይ ተሻሽሎ የመጣበት ሁኔታ አለ። ቀደም ሲል ቅጣት አወሳሰን መመሪያ አልወጣም ነበር። አሁን ቅጣት አወሳሰን መመሪያ ወጥቶበታል። በሱ ላይ ገብተን ቅጣት አወሳሰን መመሪያ ላይ ውሳኔ መስጠት እንድንችል ወይ ቅጣትን ማኖር እንድንችል ይረዳናል። ስልጣን ነው። በወላይታ ዞን ፍትህ መምሪያ የሙስና ወንጀል ስራ ሂደት አስተባባሪ አቶ ጸጋው ስምዖን እንዳሉት በዞኑ በፍትህ አሰራር በርካታ ሪፎርሞች ቢኖሩም አንዳንድ ተግዳሮቶች እንዳሉ ጠቅሰው ስልጠናው ትልቅ አቅም እንደፈጠረላቸው ተናግረዋል። በዋቸሞ ዩኒቨርሲቲ የንግስት እሌኒ ማሐመድ መታሰቢያ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ጤናማ ማህበረሰብ ለመፍጠር የጀመራቸውን ስራዎች አጠናክሮ መቀጠል እንዳለበት ተገለጸ። የዓለም የአእምሮ ጤና ቀን በዋቸሞ ዩኒቨርሲቲ ንግስት ኢሌኒ መሀመድ መታሰቢያ ኮምፕረንሲቭ ስፔሻላይዝድ ሆስፒታል ተከብሯል። ዘገባው የባልደረባችን ተሸከበደ ከሆሳና ቅርንጫፍ ነው። በዓለም አቀፍ ደረጃ ከአራት ሰዎች አንዱ ላይ በህይወት አጋጣሚ የአእምሮ ህመም ያጋጥማል ተብሎ እንደሚታሰብና የአእምሮ ጤና የህመም አይነቶችም ከአራት መቶ በላይ መሆናቸውን መረጃዎች ይጠቁማሉ። በዋቸሞ ዩኒቨርሲቲ የንግስት እሌኒ መሐመድ መታሰቢያ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ቺፍ ኤክዚኪዩቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው በዕለቱ ባደረጉት ንግግር እንደገለጹት አንድ ሰው የአእምሮ ህመም ሲያጋጥም ከማህበረሰቡ ወጣ ያሉ ምልክቶችን እንደሚያሳይና በዚህም መገለልና መድሎ እንደሚደርስበት ጠቅመዋል። በሆስፒታሉም የአእምሮ ጤና እክል ገጥሟቸው ለሚመጡ የህብረተሰብ ክፍሎች የድንገተኛ ተመላላሽና የተኝቶ ታካሚ የህክምና አገልግሎት እየተሰጠ እንደሚገኝ የገለጹት ዶክተር ድነቃቸው በአእምሮ ጤና ዙሪያም ለህብረተሰቡ ግንዛቤ የመስጠት ስራ በትኩረት እየተሰራ መሆኑን ተናግረዋል። የአእምሮ ጤና ህመም እንደሌሎቹ ህመሞች ሁሉ የህክምና አገልግሎት ያለውና ታክሞ መዳን የሚቻል በመሆኑ የችግሩ ሰለባ የሆኑ የህብረተሰብ ክፍሎች ወደ ሆስፒታሉ መጥተው የህክምና አገልግሎት ማግኘት እንደሚችሉም አስረድተዋል። የአይምሮ የጤና ህመም እንደ ማንኛውም ህመም እንደ ስኳር፣ እንደ ደም ግፊት እና እንደ ካንሰር እና የመሳሰሉ የህመም አይነቶች መታከም የሚችል መሆኑን ህብረተሰቡ ተገንዝቦ ወደ ተቋማችን በመምጣት በስፔሻሊስት ሐኪሞች የህክምና አገልግሎቱን እንዲያገኝ ማበረታታትና እንዲመጡ ጥሪን ማስተላለፍ ፈልጋል። በዋቸሞ ዩኒቨርሲቲ የማህበረሰብ አገልግሎትና አጋሪነት ዳይሬክቶሬት ዳይሬክተርና የሆስፒታሉ ምክትል የቦርድ ሰብሳቢ ዶክተር አበበ ሎለሙ በበኩላቸው የአእምሮ ጤና እጽና ሱሰኝነትን መከላከል ዩኒቨርሲቲው እንደ ማህበራዊ ኃላፊነት ከተሰጡት ተልእኮች ውስጥ አንዱ መሆኑን ገልጸዋል። እንደ ዩኒቨርሲቲው ከ1200 በላይ የህብረተሰብ ክፍሎችን በአእምሮ ጤና ዙሪያ ግንዛቤ ለመፍጠር ታቅዶ የተሰራ መሆኑን ጠቁሙ። የዛሬ መድረክም የዚህ አካል ነው ሲሉም ገልጸዋል። ይችላል። ዓለም አቀፍ የአእምሮ ጤና ቀንን በማስመልከት የተለያዩ ግንዛቤ ማስጨበጫ ፕሮግራሞችን ለማድረግ እንግዲህ በዩኒቨርሲቲ ደረጃም የተያዘው እቅድ አለ። ሞስትሊ እንደ ዩኒቨርሲቲ እስከ 1200 በአካል በመገናኘት የግንዛቤ ለማስጨበጥ ተይዞ ነበራና እሱም አንዱ አካል ነው። ቀጣይነት ያሉ ፕሮግራሞች ናቸው እነዚህ አሁን እየተደረገ ያለው ሆስፒታሉ አሁንም ለአእምሮ መታወክ የሚያጋልጡ ጉዳዮችን በጥናት እየለየ ለማህበረሰቡ ግንዛቤ በመፍጠር ጤናማ ማህበረሰብን ለመፍጠር የጀመራቸውን ስራዎች አጠናክሮ መቀጠል እንዳለበትና ለዚህም የተቀናጀ ስራ ወሳኝ መሆኑንም ዶክተር አበበ አንስተዋል። በየተቋማቱ ደግሞ ሁሉም ተቋማት ተቀናጅቶ ቢሰራ በዚህ በአእምሮ ጤና ዙሪያ ላይ የማህበረሰብን የአእምሮ ጤና መጠበቅ ማስጠበቅ ይቻላል የሚል እምነት ስላለ ሁሉም ተቀናጅቶ መስራት አለበት የሚል

በሆስፒታሉ የአእምሮ ሐኪም የሆኑት ዶክተር ማርታ ጎበና በሰጡት አስተያየት እንቅልፍ ማጣት፣ መረበሽ፣ ጭንቀት፣ ያለመረጋጋት፣ ንጽህናን መጠበቅ አለመቻልና ና ራሳቸውን አለመቆጣጠር የአእምሮ ታማሚዎች ከሚያሳዩት ምልክቶች ተጠቃሾች ሲሆኑ ህመሙም በህክምና መዳን የሚቻል መሆኑን ገልጸዋል። በሆስፒታሉ ከአእምሮ ህክምና ጋር በተያያዘም የመድኃኒት አቅርቦት ስራ ከበፊቱ የተሻሻለ ቢሆንም አሁንም ትኩረት ሊሰጥ የሚገባ ጉዳይ መሆኑንም ዶክተር ማርታ ገልጸዋል። ጀምሮ ህክምና እየተሰጠ ያለው አገልግሎት በባለሙያን በመድኃኒትም እየተሻለን የመጣው ግን አሁንም ድረስ ግን በቂ ነው የምንልበት አይደለም። የሆነ ጊዜ በደንብ ይኖርና የሆነ ሰዓት ደግሞ ጥፍት የሚልበት ጊዜ አለ። በዚህ ሰዓት ታካሚዎች ይንገላታሉ። በመድረኩ ተገኝተው ልጃቸው የአእምሮ ታማሚ እንደነበረችና ህክምናዋን በአግባቡ በመከታተል መዳኗን የገለጹት ደግሞ አቶ ከዲር ቴሮሬ ናቸው። እንደ አቶ ከዲር ገለጻ ልጃቸው የዩኒቨርሲቲ ተማሪ በነበረችበት ወቅት ለአእምሮ ጤና መታወክ መጋለጧን ጠቁሞ ወደ ሆስፒታሉ በመምጣት ልጃቸው ህክምና እንድትከታተል በማድረጋቸው ዛሬ ላይ ሙሉ ጤነኛ መሆኗን ተናግረዋል። ከግንዛቤ እጥረት የተነሳ በርካታ የአእምሮ ታማሚዎችን ቤት ውስጥ ያቆዩ የህብረተሰብ ክፍሎች የአእምሮ ጤና ጉዳይ በህክምና የሚድን በመሆኑ ወደ ጤና ተቋማት መውሰድ ይገባቸዋል ስለም መልእክታቸውን አስተላልፈዋል። እየተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። ያደርጋል መኩሪያ ነበርኩ። በያላችሁበት መልካም ጊዜ መልካም ቆይታ እንዲሆንላችሁ እንመኛለን። ጤና ይስጥልኝ።